አ እንዴት ናችሁ? ደህና ናችሁ? አጠር ያለ ቪዲዮ ነው ይሄ የሚሆነው በጨጓራ መተሰቃዩ ሰዎች ካ ቲክቶክ ላይ ላይፍ በገባ ቁጥር ሰዎች ይጠይቁኛል እና ለብዙ ሰዎች ነገርቸው የረዳቸው ነገር ነው። ከቻልኩኝ አንዳንድ የላኩልኝን ሜሴጆች ያሳያችኋለሁ። አንዷ የማረሳት አስራ ምናምን ዓመት አስራ ሁለት አስራ ሦስት ዓመት አስገባላችኋል። የጻፈችውን ባይዘው ግን ለአስራ ሦስት ዓመት ምናምን በጨጓራ በሽታ በጣም ስትሰቃይ ቆይታ እንደዚሁ ቲክቶክ ላይ ሳወራ ላይቭ ላይ ሰምታኝ ከዛ እሱን ሞክራ አድርጋ ለመጀመሪያ ጊዜ ከአስራ ምናምን ዓመት በኋላ ጨጓራ በሽተኛ አይደለችም። ጨጓራዋን አያማትና በጣም ደስ ብሏት በቴሌግራም ላይክ ምስክርም ሆናለሁ ለሰዎች አድርሽ ላይ ነው። እሷ እንደተጠቀመችው ሌላ ሰዎች እንዲጠቀሙ ማለት ነው። በዛ ብላ ጽፋልኝ ነበር። ና አይ ቲንክ ላይቭ ላይም ገብቼ ቲክቶክ ላይ ሳወራ ገብተው የሚያመሰግኑኝ ብዙ ሰዎች አሉ። ይህን እያልኩ ያለሁት ራሴን ለማሟሟቅ አይደለም፣ ይሰራል እላችሁ ፈልጌ ነው። ለአብዛኞቹ ሰዎች ይሰራል። በተለይ ይሄ የሚሰራው ጨጓራቸው እየታመሙ ያሉት በጣም ብዙ አሲድ ጨጓራቸው እያመነጭ ያለው ሰዎች ናቸው ማለት ነው። ለእነሱ ይሰራል። ን ጀነራል በባክቴሪያ እየታመሙ ከሆነ ምናምን ላይ ሰራ ይችላል። ይሄ ነገር ግን ለአብዛኛው ሰው በጨጓራ የሚሰቃየው ሰው ግን በጣም ይጠቅማል። ይሄ በደንብ እየሰማችሁ ነው። ቤኪንግ ሶዳ ያ ቤኪንግ ሶዳ ቤኪንግ ሶዳ ነው። ይችን ሴትዮ እና አብዛኞቹን እየመጡ የሚያመሰግኑ ሰዎች እየጠቀመው። ምንድነው የምናደርገው? ቤኪንግ ሶዳውን ካላችሁኝ ጠዋት ላይ በባዶ ሆዳችሁ ተነስታችሁ ቀዝቀዝ ያለው ውሃ፣ ለብ ያለ ውሃ መሆን የለበትም፣ እንዳታረጉ። ለብ ያለው ውሃ ይ ቀዝቀዝ ያለ ውሃ ላይ አንድ የሻይ ማንኪያ ቤኪንግ ሶዳ ታረጋላችሁ። ሁለትም ማድረግ ትችላላችሁ። ኢዳዘማተር አንድ እስከ ሁለት። ኢትስ ስቲል አልካላይን ነው። ኢትስ አሜዚንግ በጣም የሚያቃጠላችሁ ከሆነ ሁለት የሻይ ማንኪያ ታደርጋላችሁ። እዛ ውሃ ላይ በደንብ ታማስሉታላችሁ፣ ከሱ ጠጡታላችሁ። ዩዱ ዛት ለሶስት ቀን። ይሄ ምንድ ነው የሚያደርገው? ቤኪንግ ሶዳ ስ በጣም አልካላይን ነው። ፒኤች ቫሊው ከሰባት ሰባት እና ከሰባት በላይ ነው። ስቶማክ አሲዳችን አሲድ ነው ቤዚካሊ፣ ሶ ከሰባት በታች ነው። በጣም አሲዳዊ የሆነ ቦታ ላይ ቤኪንግ ሶዳ ስናደርግበት አሲዱም ይቀንሷል ማለት ነው። ይሄ ለብዙ ሰዎች እፎይታ ነው የሚሰጠው። መብዛት የለበትም። ከሶስት ቀን በላይ ማድረግ የለባችሁም። ወር ከአራት ቀን እስኪተዋችሁ ድረስ ትንሽ አድርጋችሁ ከዛ ማቆም አለባችሁ። ምክንያቱም ምንድነው እስቶማካችን እንትን እንዲል እንፈልጋለን። ምግብ እንዲፈጭ እንፈልጋለን። አሲዳዊ መሆን አለበት ግዴታ ነው። በጣም ሲበዛ ነው አሲዱ መጥፎ እንጂ አሲድ ያስፈልገናል። ብዙ እንደዚህ ቤኪንግ ሶዳ በውሃ እያደረጋችሁ የምትጠጡ ከሆነ ይህ ደግሞ የአሲድ እጥረት ያጋጠማቸዋል ማለት ነው። አንድ ምግባችሁ በትክክል አይፈጭም ማለት ነው። ይህ ደግሞ እሱም ራሱን የቻለ ደግሞ ወደ ጨጓራ በሽታ ደግሞ እንትን ይላል። አሲድ ሪፍሌክስም ያመጣል። እሱ የአሲድ መብዛትም የአሲድ ማነስም ባይዘወይ አሲድ ሪፍሌክስ ወይም ደግሞ ጨጓራ ብለን የምንጠራው በሽታ ሊድ ያደርጋል ማለት ነው። ሰው ይሄኛው አሲዳችሁ ለበዛባችሁ ሰዎች ነው። ሞክሩት። ለአብዛኞቻችሁ ይሰራል። ለአንዳንዶቻችሁ የማይሰራ ከሆነ ደግሞ ሌላ መንገድ አለኝ። በሌላ ቪዲዮ ሱ እንሰራለሁ። ኦኬ፣ ይሄ እንዳይረዝም መሽቷል። በትንሽ ላይት ነው እዛች ጋር እየሰራ ያለሁት እና እንዴት አያችሁት? ግን የካሜራ ጥራሱ ምናምን ጥሩ ነው። እንዴት ብላሉ ነው? አስተያየት ስጡኝ። ስ ኦቪስሊ ላይክ ለማስተካከል እየጣርኩኝ ነው። ተማሪ ነኝ፣ አዲስ ነኝ። አላቅም በት ለማሻሻል ሞክራለሁ። ኦኬ ያ ያ ነው አይቲንክ ከዚህ ቀጣዩ ቪዲዮ ስለ ቫሪኮስ ቬኒ እነሱ የሚወጣባቸው ሰዎች ነው የሚሆነው። እንዲሁም የረዳኋችሁ ሰዎች ባይ ዘ ወይ የጠቀማችሁ ሰዎች ከዚህ በፊት ኮመንት ላይ ምጻፉ ስላት ለሌሎቹ ሰዎች መማሪያ እንዲሆን ማለት ነው። ከቫሪኮስ ጋር ተያይዞ በጣም የረዳኋቸው ሰዎች አሉ። ኢቨን አትሌቶች ስትሮጥ ምናም የሚያማት ሴት ነበር። ስፔሲፊክሊ አትሌት ናት ፑ የተወጸመይዜኝ ስለ ቫሪኮሱ ሌላ ቪዲዮ ላይ እሰራለሁ። ቤኪንግ ሶዳ አይደለም ለቫሪኮንስ ቪዲዮስ፣ ለጨጓራ በሽታ ስለሆነ ማለት ነው። በጣም ከቫሪኮስ እንዲሁም የደም መርጋት የደም መርጋት ጨምሮ ማለት ነው ከቫሪኮንስ ጋር የሚያመሳስለው ነገር ስላለ ነው እና